እህቶቻችን ያው ትልቅ የምስራች ነው፣ ይዘንላቸው የመጣ ነው ይሄ ቆንጆ የሚባል መድኃኒት ነው። በተለያየ መንገድ የዘር መተላለፊያ ቱቧችሁ ለተዘጋ እህቶቻችን፣ አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድ የኢትዮ የመን የባህል ህክምና ማዕከል ፕሮግራም ተከታታዮች ደንበኞቻችን፣ ዛሬ ይዤላችሁ የመጣሁት ምንድን ነው ከእንትን ጋር በተያያዘ ከወሊድ ጋር በተያያዘ ከዚህ በፊት ቴዎሬቲካሊ ማስተምራውን ዛሬ ደግሞ በተግባር የትኛው መድኃኒት ለየትኛው ችግር ወይም እንትን በሽታ ይሆናል የሚለውን ነገር ለመዳሰስ ሞክራለሁ። አሁን የምናየው ምንድ ነው ሴቶች ብዙ ጊዜ የፋሎፒያን ቲዩብ ወይንም ደግሞ የዘር መተላለፊያ ቱቦ ተዘግቷል ተብሎ ሆፕለስ ሆነው ከዛ በኋላ በቃ መውለድ አትችሉም እየተባለ በአይቪኤፍ እንዲጠቀሙ ወይንም አይቪኤፍ እንዲ የአርቲፊሻሊ እንዲ ፈርትላይዜሽን አካሂዶ ወደ ማህፀን በማስገባት ያንን ሂደት እንዲያደርጉ ብዙ ጊዜ ግፊቶች እንትን ይሉባቸዋል። ስለዚህ ለዛ ፍቱን የሚባል ከኤዥያ ወይንም ደግሞ ከሩቅ ምስራቂቱ ቻይና ከዛ ይዘን የመጣ ነው እንትን አለ መድኃኒት አለ። ያንን ነው እንትን የምንለው። ይሄ አሁን ለምሳሌ ምንድነው? ኮንች ስላይስ ነው የሚባለው። ኮንች ስላይስ አሁን በጣም የታወቀ መድኃኒት ነው። ይሄ ይሄ አሁን ሲታይ ሌላ ይመስላል፣ ግን የፕላንት ሶርስ ነው። ከፕላንት ጋር የተያዘ ነገር ነው። ይሄ ኮንች ስላይስ የሚባለው ብዙ ጊዜ ምንድን ነው ልክ እንደ እንትን ነገር ነው። እንደ እንደ ሙጫ ነገር ነው። እንደ የማጣበቅ ባህሪ አለው። ያንን አካባቢ እየያዘ ያንን አካባቢ የዘጋውን ነገር እየጎተተ እየሳበ የማስለቀቅ ወይንም ደግሞ የመክፈት ፕሮግራም ነው ያለው ይሄ መድኃኒት በጣም የታወቀ መድኃኒት ነው። በጣም ይታወቃል። በሩቅ ምስራቅ ወይንም ደግሞ በነዚህ በኤዥያ አካባቢ ያሉ ህብረተሰቦች ያው በዋናነት ፕራይመሪሊ መሰረት አድርገው የሚጠቀሙት የህክምና ዘዴ የባህል ህክምና ነው የሚጠቀሙት። ለምን ከ2000 በላይ አመት ታሪክ ያላቸው እንትኖች ናቸው። ይሄ ኤፌክቲቭሊ የሚሰራ በደንብ አድርገው የሚጠቀሙበት ውጤትም ያስገኘ ዘጠና ፐርሰንት ሁሉም ህብረተሰብ የሚጠቀመው የመድኃኒት ዘር ነው። ሶ ይሄ ምንድን ነው? አንደኛው የዘር መተላለፊያ ቱቦ ተዘግቶ ሊሆን ይችላል፣ ወይንም ደግሞ ሁለቱም ተዘግቶም ሊሆን ይችላል። ይሄ በሚሆንበት ጊዜ መውለድ አይችሉም። ለምን የተዘጋጀው የዘር ፍሬ እንቁላል ማለፍ ስለማይችል ፋሎፒያን ቲዩብን ማለፍ ስለማይችል ስለዚህ ከወንዱ የዘር ፍሬ ጋር ተገናኝቶ ልጅ ፎርም ስለማያደርግ ይሄ ችግር ላጋጠማቸው እህቶቻችን ጥሩ መፍትሄ ይዘንላቸው ቀርበናል ካላህ በታች ስለዚህ ይሄ ችግር ካለባችሁ የዘር መተላለፊያ ቱቦ ችግር ካለው ወይንም ተዘግቷል ተብሎ ኮንፊርም አድርገው ወይንም ደግሞ ኤችኤስጂ ወይም ሂስትሮሳልፒኖግራፊ ተነስተው ኮንፊርም አድርገው አረጋግጠው ችግሩ ግልጽ ሆኖ ይሄ ነው ችግሩ ፋሎፒያንቱ ወይም የዘር መተላለፊያ ቱቦ ተዘግቷል ለተባለ እህቶቻችን ያው ትልቅ የምስራች ነው። ይዘንላቸው የመጣ ነው ይሄ ቆንጆ የሚባል መድኃኒት ነው። በተለያየ መንገድ የዘር መተላለፊያ ቱቦችሁ ለተዘጋ እህቶቻችን መደወል ትችላላችሁ፣ መምጣትም ትችላላችሁ። መፍትሄ በአላህ ፍቃድ ልታገኙ ትችላላችሁ። ስለዚህ አድራሻችን አዲስ አበባ ዓለም ባንክ ስልክ ቁጥራችን 091136593 እንዲሁም 0982177786 ወይም 87 ላይ ልታገኙ ትችላላችሁ። መምጣት ማማከር ትችላላችሁ። መፍትሄ ልታገኙ ትችላላችሁ በአላ ፍቃድ።